ሲል መታችሁ በቅነት ስለምታበረታትኝ ከልባ አመሰግናለሁ። ፈጣሪ ያክብርልኝ እያልኩኝ እንግዲህ ጽናት ክፍል አርባ አንድ ተለቋል። ጽናት በጉጉት የምንጠብቀው ሁላችንም ለማየት የምንጓጓው የጽናት ድራማ ተለቋል ማለት ነው። እንግዲህ ዛሬ ትንሽ ለየት የሚያደርገው ጽናት አሁንም እየተጎዳችን ቢሆን ለኪራ እንደምታስብለት፣ እንደገና ደግሞ ኪራ ሲጠጣና ሲናደድ እንደሚሳሳት ስለምታውቅ በቃ እሱ ባላት ማለት ነው። ኪራ እንግዲህ ማን ተኝቶ የማን ጨጓራ ተቃጥሎ ማን ይተኛል? ስለዚህ ምን እየሆንሽ ነው ብሎ ደውሉላት ነበረ። እንደውም በደወለላት ሰዓት አንዲት ቆንጂት ሰራተኛ እንዳመጣ ቆንጂት ደግሞ እየጠራችው እንደሆነ ሲነግራት ማደር አልቻለችም ማለት ነው እና ኪራ ሲሰክር በቃ እንደሚሳሳት ስለምታውቅ እንዲሳሳት ደግሞ አትፈልግም ነበረ። እንግዲህ ቀጥ ብላ ወደ ኪራ ቤት ነበር የሄደችው። በሄደችበት ሰዓት ኪራ ሶፋ ላይ ነበረ ተኝቶ ያገኘችው ማለት ነው እና ጭራሽ ሶፋ ላይ አስተኝተው ካል ብለው ነገማ በረንዳ ያውጡ ካል ብላ እንግዲህ የታባክ ነው ያረካት ብላ ያው ፍለጋዋን ተያይዛው ነበረ ፈልጋም ግን ምንም አይነት ሴት እዛ ቤት አላየችም ነበረ። እኔ ብታያት ምን እንደሚፈጠር ታየኝ። እውነት ነው እንዳለችውም ጸጉሯን ጨምድዳ አውጥታ ነው የምትጥላት። ትደባደበ ሲሆን ብቻ ያው እንግዲህ ይህንን ስሜት ሁሉም ያውቀዋል ማለት ነው። እሷ ጋ ያለውን ስሜት እሱ ጋ መኖር አለበት ብዬ ነው የማስበው። ያው እንግዲህ ቀስቅሰዋለች ተነሳ ብለው ምንድን ነው፣ እንዴት መጣሽ? ብሎ ሲላት እንደ የታረካት እያለችው ነበረ። ምንድን ነው ማንን ቆንጅትክ ነው ብለዋለች፣ ማለት ነው። እኔ እኮ በህልሜ ነው ብሏታል። የምን ህልም ነው ንቃ እንጂ እያለችው ነበረ ማለት ነው። ኪራን ማለት ነው ፅናት፣ ያው ኪራ ህልም ነው ብሏታል ለፅናት። የምን ህልም ነው ብለዋለች፣ ማለት ነው። እንዴት ገባሽ፣ ለምን መጣሽ? ብሎ ሲላት ቆንጅትን ልጠብቅ ነው ብላለች። እንግዲህ ኪራም ምሏታል ፅናትን ጽናት ተይ እንጂ እንደ ትልቅ ሰው እናስብ ብሎ እንግዲህ ነግሯታል ማለት ነው። እና መታቃቀፍ አው መታቃቀፍ ንዴትን ያበርዳል ብሎ እንግዲህ ተቃቅፋው ሶፋ ላይ ለሽ ብለው ተኝተው ነበረ ኪራና ጽናት ማለት ነው። ካወሩ በኋላ ያው ኪ ናሆም ደግሞ ታጥፋላችሁ ናሆም እንግዲህ ለሴት ልጅ በጣም ነው የሚያስበው መጥቶ ነበረ ወደ ቤታቸው ማለት ነው። አሁን በመጣ ሰዓት ግን ምንድን ነበር ያላቸው? እን እንዴ እንዴ እንዴ እንዴ ብሎ እንግዲህ ኪራንም ጽናትንም ማለት ነው። ምንድን ነው እሱ ግን አሁን እንደዛ ሲላቸው ኬ መጣክ? እንዴት መጣክ? መቼ መጣክ? ኪራንም ትሰራለክ ብለዋለች ማለት ነው ጽናት ጽናትም ኪራም እንግዲህ ጽናትን ምን ትሰሪያለሽ? መቼ መተሽ ነው መቼ መተሽ ነው ተባብሏል። ሰው እንጂ እንደተጠባብቃችሁ አድረሽ ልሸመጥጭ ብሏታል ማለት ነው። ናሆምም እሷም እንግዲህ ምንደሚያለች? በቃኔ ልሂድ ብላ ብትክት ብላ ሄዳለች። ናሆም ምን ብሎታለ? ኪራ ቆይ እናንተ ግን ምንድን ነው እሱ ሰው ሲያያችሁ አይነጥል አለባችሁ እንዴ ሰው እንዲያችሁ የማትፈልጉት ብሏል ማለት ነው። ኪራም እንደዛ ሲለው እንግዲህ ኪራም ብሏል በቃ አሁንማ የአምስት ቀን እንትን አገኘት ብሎታል። አምስት ቀንማ ትንሽ ነው ስምንት ቀን ይደረግልኝ እያለ ነበረ ናሆምን ማለት ነው። ሂድ ተነስና፣ ሸወር ግባ፣ ቀዝቃዛ ነገር ውሰድ ጭንቅላት ላይ እኮ እሳቱ ቦግ እያለ እየነደደ ነው ብሎታል። ያው እንግዲህ ምሩም ከሐዋሳ መጣለች። ከሐዋሳ ያስመጣት ማን ነው? ኪራ ነው ማለት ነው። ቤቱ ሊበላው እንደደረሰ ብቸኝነት እንደከበደው ያ አዲስ ሰራተኛም እንዳመጣ ምሩ ለመምጣት ፈቃደኛ አልነበረችም። ማዘርም አትለቀኝም ብላ ስትለው አይነኝ፣ ለአንድ ቀን ቢሆን እኔ የትኬቱን እቆርጣልሻለሁ ብሏታል። እሷም እሺ ቆይ እናቴ ላሳምንና ብላ እንግዲህ በሷ አልጨከነችም። መታ ነበረ ማለት ነው። በመጣችም ሰዓት እንግዲህ ኪራን አግኝተዋለች። ኪራም ያለውን ነገር ነግሯት ነበረ፣ ያው ብቸኛ እንደሆነ በዛው እየተጫዋወቱ እያሉ እንግዲህ ናሆም መጥቷል። ምሩም ባያ ሰዓት በጣም ነበረ የደነገጠው። ያላሰበው ነገር ነው የተከሰተው ማለት ነው። ብቻ ሰላም ተባብለዋል ማለት ነው። በዛ ላይ ደግሞ ሰራተኛው የኪራ አዲሷ ሰራተኛ ማለት ነው። ኪራ ምን ምን እንደሚያወራ ምን ምን እንደሚያረግ እዛ ቤት ማማ እንደሚመጣ በስልክ እየተከታተለች ይህን ነገር የምታስተላልፍለት ሰው አለ ከጀርባዋ። ማን እንደሆነ ባላቅም እንግዲህ ጽናትም እቤት መታ ነበረ። በመጣይ ሰዓት ወደ ክችን ሄዳ ሰራተኛ የምታወራውን ሰምታለች። ለእኛ ነው የምታወሪው ብላ ስትላትም፣ አይ አይደለም የክስቶችን ልጆች ነው ብላለች። ጽናት ግን ሰምታታለች ማለት ነው እና በጣም ነበር የገረማት። እንዴት አወቅሽ? ላስትላት ኪራ ነገረኝ። ምን ብሎ ነገረች ስትላት፣ አይ ብላ እንግዲህ ያው፣ በኋላ ኪራ ምንድን ያላት ለአሁኑ እሽ፣ ለሁለተኛው ግን እንዳይለመድሽ ብሏታል ማለት ነው። ብቻ ሰራተኛዋ ከጀርባዋ የሆነ ሰው አለ፣ እንዲከታተልላት በሰራተኛ መልክ እዛ ቤት ገብታለች ማለት ነው። በኋላ ላይ ግን ጽናት ይህን ነገር ስታሰላስል፣ አሁንም ኪራ እንደሚጎዳ ሰራተኛው እንደምትጎዳው አስበጣም ነው ያሰበችው። ለስምረት ስትላት ስምረትም ታዲያ ኪራ ቤት ተመልሰች ትገቢ እንዴ ብላታለች ማለት ነው። እሷም እንግዲህ አይ ተመልሽ አልገባም፣ የኔ ልብተ እንግዲህ ሰርቶ መቀየር አባት የመለወጥ ነው።